እናቴ በሕይወት አሁን የለችም ግን እዛ ሩጋ ኩታበር የሚባለው ቦታ መታ ኩታበር ወልያ እኔ በአስረኛ ቀን እሷ ሞተች። እኔ እናቴንም አላውቃትም። አንተ እኮ እንደዚህ ሆነ ነው የመጣኸው ምናምን እያሉ በሚሉ ሰዓት በቃ እኔ ውስጤ እንዲህ አባቴ ማፈላለግ አለብኝ። አባቴ ንገሩኝ እያልኩ ቤት በጣም አስቸገር ነበር። አሁን ሀሰብ ነው ያለው። ተሀሰብ ነው የመጣኸው። እናትህ አንጥታ በአስረኛ ቀኗ እሷ ሞተች፣ አረፈች። ግን የእሷ አባት እኮ አይደለም ሲሉ በቃ በዛ እን ይሄ እኮ አያትህ ነው እንጂ እያሉ በቃ ጎረቤቱ ያወራል ይሄ እኮ ተሀሰብ ነው የመጣው ምናምን እያሉ ነው የሚሉት ልጃቸው አይደለም የልጃቸው ልጅ ነው ምናምን ነው የሚሉት በዚህም በሞት ነው የተለየ አንተም በወለደች በዛ በአስረኛ ቀኗ ሞታለች አዎ ለዛ ድረስ ስለደበቅንህ በቃ ውስጤ እንዳይጎዳ ምናምናምን አሉ። የተሰማኝ በጣም አዘንኩ አባት እንደለለኝ ውስጤ ተጎዳሁ በቃ ተመጥን በላይ ነው። እናቴ ብትኖር ታባቴ ጋር ታስተዋውቀ ነበር የሚለው በጣም ጠጉሬ ምናምን ስታይ አንተ የአብደላ ልጅ ነህ እንዴ ብላኛለች። እሷ ማለት ነው ሴትዮዋ ማለት ነው ስትለኝ አብደላ ማን ነው ስላት፣ ሀሰብ ውስጥ ተወልደሃል። ሀሰብ ጋ አንድ አብደላ የሚባል ሰውዬ ነበር አለች። እባክሽ በአለ አሳይኝ፣ አክስቴንም ንገሪኝ፣ ቤተሰቤንም ለወቅ ለብዙ ዓመት ፈልጌ ያጣሁት ቤተሰብ ነው ብዬ ጠየኳት። እሷም ነገ ዛሬ እያለች በመጨረሻ ላይ ታታሳየቀለች እና እየፈለገው ነው ሲባል ሞቷል ብለው ነው እነሱ እንትን ያሉት፣ ግን እየፈለገው ነበረ ሲሉ አይ በህይወት የለም በሉት ብለው አድሞ ጎረቤቱ በሙሉ አድሞ መልሰዋለው። እዛው ማን ነው ሀሰብ ውስጥ ሂጅ ሀሰብ ጋ ሂጅ እዛው እፈልጋለሁ ያልኩበት ሰዓት አለኝ። አባቴን ግዴታ አባቴ ማገኘት አለብኝ። እንዴት ነህ? ሰላም ነው። እንኳን ደህና መጣህ። እንኳን ሰላም ቆያችሁ። ምን ገጠመህ እስኪ? ዛሬ እንግዲህ ያው አባቴን ፍለጋ መጥቼ ነው። አባቴን አታውቀውም? አባቴን አላውቀውም። እናትህስ? እናቴ በህይወት አሁን የለችም። ግን እዛ ሩጋ ኩታ በር የሚባለው ቦታ መታ፣ ኩታ በር፣ ወላሂ እኔም በአስረኛ ቀን እሷ ሞተች። እኔ እናቴንም አላውቃትም። እውነትህን ነው? አዎ፣ እናቴን አላውቃትም። በተወለድክ በአስረኛው ቀን ይመቸው። የት ነው የተወለድከው አንተ እ የተወለድኩት ሩጋ ነው። ሩጋ ማለት ደቡብ ወሎ፣ ደቡብ ወሎ ሩጋ የሚባለው ቦታ ነው የተወለድኩት። በትዳር ነበሩ አባትና እናቴ? ያው ሐሰብ ላይ ነሱ፣ አባቴ እንዳለ ነው ሐሰብ ላይ እንዳለ ነው። አሁን ያው አንዳንድ ሰዎች እዚህ ቦታ፣ እዚህ ቦታ ነው እያሉ የሚነግሩኝ እንጂ እኔ አሁን አባቴንም አላውቀውም አዎ የእኔ ጥያቄ አንተን ሲወልዱ በትዳር ሆነው ነው የወለዱት ወይስ እንደዚሁ ደጅ በፍቅር ሆነው ነው እኔ የወለዱኝ ያው እዛው እንዳሉ ነው እዛው እንዳለ ነው በትዳር አለም አያለም ትዳር ሳይሆን እንዲሁ በውጭ ነው በፍቅር ሆነው በውጭ በውጭ አሁን የእናትህ ቤተሰቦች አሉ አያቶች አክስቶች አሉ አሁን በህይወት የለም አያቴ አያቶች ናቸው ያሳደጉኝ። ግን አሁን በህይወት የሉም እነሱ። አክስቴ ግን አለች። አንዱ አክስቴ የእናቴ የእናትህ እህት እህት አለች። አንተ ከአያቶች ጋር ነው ያደግከው? እኔ ከአያቶች ጋር ነው ያደግ ከአያቶች ጋር ካደግ እንግዲህ አያቶችህን ነው እናትና አባቴን እያልክ የምታድገው። መቼ ነው ታዲያ ይህንን ታሪክ ያወቅከው? ማነው የነገረህ ይህን ታሪክ? ታወቅኩኝ በጣም አንድ ቢያንስ ረጅም አመት ሆነው እንጂ ለአስር ዓመት ይሆነዋል። በቃ ታወቁ። ወዲያው ነፍስ እያወቅኩ ስመጣ አባት እኮ የለም አባት ከሐሰብ ነው ምናምን ሲሉኝ በዛው፣ አንተ እኮ እንደዚህ ሆነ ነው የመጣው ምናምን እያሉ በሚሉ ሰዓት በቃ እኔ ውስጤ እንዲህ አባቴን ማፈላለግ አለብኝ፣ አባቴን ንገሩኝ እያልኩ ቤት በጣም አስቸግር ነበር። አሁን ሐሰብ ነው ያለሁት፣ ሐሰብ ነው የመጣው። እናትህ አንጥታ በአስረኛ ቀኑ አሷ ሞተች፣ አረፈች፣ ሞተች እና ሀሰብ ነው ያለው። ግን ሀሰብ ላይ ማንኛውም ቤተሰብ ዘመዱ አያውቅም። ግን ጓደኞቹ አንደዛ ምናምን ይሉኛል። እሷ ጓደኞች ለመጀመሪያ ጊዜ እንግዲህ አሁን አንተ የዛሬ አስር ዓመት አካባቢ ከሆነ ይሄንን ጉዳይ የሰማኸው ወይ 29 ወይ 30 ዓመት ወጣት እያለ ምናምን አካባቢ ነው የሰማኸው ማለት ነው እስከዛ ሰዓት ድረስ ግን አባቴም እናቴም ብለህ ያደግከው አያቶች፣ ለመጀመሪያ ጊዜ ይህንን አጋጣሚ የሰማኸው በምን አይነት ሁኔታ ውስጥ ነው? ማን የነገረህ ነው? ወይስ አስበው ተዘጋጅተው አስቀምጠው ነው የነገሩህ? ወይስ እንዲሁ በጭምጭምታ ሰምተህ ነው? በጭምታ ነው፣ በጭምታ የሰማሁት እሱ እኮ የእሱ አባት አይደለም። በአያት የስም ነው የምጠራው አህመድ በጋዝ ማለት ነው። ግን የእሱ አባት እኮ አይደለም ሲሉ፣ በቃ በዛ እንዲ እኮ አያትህ ነው እንጂ እያሉ በቃ ጎረቤቱ ያዋራ ነበር። እና በዛ በሚዋራ ሰዓት እ እናቴን የጠየቋት የወለደችኝ አያቴም ማለት ነው ስጠይቃት ስጠይቃ አሚናት፣ አዎ እንደዚህ እንደዚህ ኩና ብላ ነገረች እንጂ አንተ እስከዛ ድረስ አታቅ? አላውቅም ነበር። ምን ሲሉ ነው የሰማኸው? ጎረቤት ጎረቤትማ የሱ ቤት የእሱ አባት ሀሰብ ነው ያለው እንጂ ይሄ ኮ ተሀሰብ ነው የመጣው ምናምን እያሉ ነው የሚሉት። እ ልጃቸው አይደለም ልጃቸው አይደለም የልጃቸው ልጅ ነው ምናምን ነው የሚሉት እና ሲሉ፣ ይህን ነው የሰማሁት። ከዛ እጅ ጠይቄ ገቤት ውስጥ ገብች ስጠይቃቸው፣ እንደዚህ እንደዚህ እያሉ የነበርነ ነው በሞት ነው የተለየው። አንተም በወለደች በዛ በአስረኛው ቀን ሞታለች። አዎ ለዛ ድረስ ስለደበቅንህ በቃ ውስጤ እንዳይጎዳ። በዚህ ነገር ምን ተሰማህ? ያው የተሰማኝ በጣም አዘንኩ። አባት እንደሌለኝ ውስጤ ተጎዳሁ በቃ። ልክ የእኔ አባት ጋር ነው እንደ እኔ አባት ያልኩት አያቴ ነው። ልክ የእኔ አባት የለም በቃ ማለት ነው። የእናትህ አለመኖር ስሰማ የእናቴንም በጣም አዘንኩ፣ በጣም ከመጠን በላይ ነው። እናቴ ብትኖር ታባቴ ጋር ታስተዋወቀኝ ነበር የሚለው በጣም አዘንኩኝ። አስበው። አሁን እንግዲህ ስንት ዓመት ሆነህ መፈለግ ከጀመርክ? እኔ አሁን በብዛት ተዛ ጀምሬ ወደዚህ ተዛ ታስር ዓመት በፊት ጀምሮ ወደዚህ እያፈላለግኩ ነበር እና እንደውም ማስታውሳት ሴትዮዋለች እና እዚህ ቄራ፣ ቄራ ጋዚ ኳስ ሜዳው ጋ ማለት እሷ አንተ ጠጉሬ ምናምን ስታይ አንተ የአብደላ ልጅ ነህ እንዴ ብላኛለች። እሷ ማለት ነው፣ ሴትዮዋ ማለት ነው። ስትለኝ አብደላ ማን ነው ስላት፣ ሐሰብ ውስጥ ተወልደሃል ሐሰብ ጋር አንድ አብደላ የሚባል ሰውዬ ነበር አለች። ይህት ነው ያለች። ቄራ ያለች ቄራ ያለች ሴት ዝም ስላት ሐሰብ የሌ ልጅ ያየሁበት እዛ ነው አለች። የኔ እኮ አባት እዛ ጋ ነው ያለው ምናም ስጠይቃት፣ እሷ ደግሞ። አሳይኝ በፈጣሪ ይሻለሁ በቃ ንገሪኝ፣ ቦታው ምናምላት እዚህም ዘውዲት ማን ነው ሜክሲኮ ያለችው ሆቴል ቤት ማናት? ሜክሲኮ ያለች ሸበሌ፣ ተሸበሌ በታች ያለችው አንዲት ሆቴል አለ እዚህ ጋ እና ጣይት ሆቴል ነው። ጣይት ሆቴል ፒያሳ ነው። እዛ አካባቢ እኮ አክስታ አለች። አለች ነው? አዎ። እንደዛ ስትለኝ እባክሽ ባለ አሳይኝ፣ አክስቴንም ንገሪኝ ቤተሰቤን ነው የምለውቅ ለብዙ አመት ፈልጌ ያጣሁት ቤተሰብ ነው ብዬ ጠየኳት። እሷም ነገ ዛሬ እያለች በመጨረሻ ላይ ታታሳየቀለች። ሴትዮዋ ግን አሉ፣ ሴትዮዋ ማለት ነው አሉ። አሁንም አሁን እዛ አካባቢ በባለፈውም ሂጄ ጠይቄያለሁ፣ በፊትም ጊዜ ጠይቄ ነበር። ሴትዮዋ ማለት ነው ኮንዶሚኒየም ቤት አግኝታ ወደ ኮየፈች ይሄዳለ ብለውኛል። ታዲያ ኮየፈች ያልሄድከው ኮየፈች በማንኛው ቁጥር እንደሆነ ስለማላውቀው እንደው ዝም ብለህ ከፒያሳ ከጣይቶ አካባቢ በእርግጥ ለልማት ቅርብ ጊዜ እኮ ነው የፈረሰው። አሁን ቅርብ ጊዜ ነው የተነሱት። አደላ ግን እሷ ቆይታ ነው፣ በጣም ትልቅ ሰው ናቸው። አሁን እኮ እኚህ ሴትዮ በደንብ ያውቃሉ። እንዲህ ስታልፍ መንገድ ላይ አይተው አባትህን አሰብ ብለው ካሉ የሚያውቁት ታሪክ አለ ማለት ነው፣ የሚያውቁት ታሪክ አለ። ፎቶውንም አንጣ ያለች ለዛ ነው ፎቶውን፣ እዛው ደውለው ነበር ፎቶ፣ እና ያንን ታሪክ የምታውቀው ታሪክ ስላለ ፎቶውን አንጣው ስትለኝ ብዬ ፎቶ አመጣሁኝ። ፎቶውን ታሳያ ተነዚህ ውስጥ ማንኛይቱ ምረጭ ስላት እሷን መረጠች፣ እናት መረጠች። እውነትህን ነው ውቅቻት አውቋት፣ አዎ ውቅቻት። አሁን እባክሽ በአል ላይ ይሻለሁ ግድልሽም አሳይኝ። ምንድነው የፈለግሽ የምፈልግው ነገር ልንገርሽ ስላት፣ አንተ እኮ የትል ሰው ዘር ነህ ምናምን አለች። የትል ሰው ዘር ነህ ያንተ እናት አሚና ሳኮን አረጋሽ ትባለ በሀሰብ ውስጥ አለች። እናትህ አሚናት የምትባለው እዚህ ነው እዚህ ነው። አሰብ ግን አረጋሽ ነው። አረጋሽ አህምድ ነው። አረጋሽ አህምድ ነው የአባታዊ ስማን ነው። የአባቴን ስም እሷ ናት የነገረች። ማን ነው የሚባለው አለች አብደላ፣ አብደላ ብላ ነው የነገረች። ያብደላ ማን ነው የሚባለው? አብደላ ነው ያለችኝ፣ ግን እሱ ጋር የለም። እኔ አሁን እነዚህም የኔ ቤተሰቦች ያሳደጉኝም አያውቁትም፣ እኔም አላውቀውም። ሴትዮዋ ግን አብደላ አለች። አብደላ፣ ያብደላ ልጅ ነህ እንዲያንተ ብላ ጠየቀች። ምንገራ ስታገኝ እና እንዴት አብደላ የት ነው ስላት፣ ሀሰብ ውስጥ አለች። በዛ ምክንያት ነው እኔ ሴትዮዋ ብለምናት፣ ምን ብላት እምቢ አለች ማለት ነው። ብትለምናቸውም እምቢ አሉ። እምቢ አሉ። በቃ ያንተ በጣም እዝህም አክስት አለች ብላ ብቻ ለምኝ ለው ስነግራት፣ ስለምናት የፈለሹን ነገር ላድርግና በቃ የአባቴን አክስቴንም አስተዋወቂ ባክሽ በኋላ ይዝሻለሁ ብያት አለሁ። ግን ልታስተዋውቀኝ አልቻለችም እና አሁን አሁን ዝም ብዬ ሳስብ፣ በቃ አንድና አንድ ያለህ አማራጭ እሳቸውን ሴትዮ ማግኘት ነው። ቆየፈጨ መሄዳቸውን ከሰማህ ቆየፈጭ አካባቢ መሄድ አለብህ እንደው ከአራት ኪሎ አካባቢ። በእርግጥ ስማቸውን አለማወቀህ ነው ደግሞ ሌላው ችግሩ። አይደለም ስማቸውን አላውቅም፣ መንገድ ላይ አግኝቶ ነው እንደዚያ እንደው ዝም ብሎ ስታልፍ መንገድ ላይ ያስቁመው፣ መንገድ ላይ አቁሙኝ፣ በቃ ከዚያ ማን አንተ፣ የት አገር ዜና ስትለኝ፣ አይ እኔ ደብ ወሎ ነኝ ወሎ ልጅ ነኝ አልኳት። ስላት አንተ የአብደላ ላይ ነው የምትመስለው አለችኝ። አብደላ የት ነው ስላት፣ ስለዚህ በጣም ትመሳሰላላችሁ ማለት እኮ ነው ሐሰብ ውስጥ አብደላ የሚባል ሰውዬ አለ፣ የሱ ላይ ነው የምትመስለው አለችኝ። እዛ ማታ ኖርሽ። የእኔ አባት እዛ ነው ያለው እኮ። ልክ ነው በቃ የእኔ አባት ነው እሱ። ምክንያቱም ሴትዮዋ ተመሳስላ ያባቸው ነው ያስቆመው። ስለዚህ ከአባት ጋር በደንብ ትመሳሰላለህ ማለት እኮ ነው። ይሄ ታሪክ የሆነው መቼ ነው? እሳቸው ያገኙ መቼ ነው? ይህንን ያገኘች በዘ ሁለት ሺህ ስድስት ላይ ዝክ እንትላ ቄራ ጋ ይሄ ሁሉ አመት ታዲያ ለምን አልፈለካቸው? እኔ አባቴን ጫፍ ነበሩ። አሁን ለዚህ ጉዳይ ጫፍ ናቸው ሴትዮዋ። ሴትዮዋንማ ፈልጌ ያለሁኝ ግን ሂጄ ገብቼ ጠይቄ ያለሁ። እዛ እንደጠየቅኩ እዛች መኖሪያ ቤቷ ሶስት ያላ ቤት ነበረች፣ እና እዛ ጠየቅኩ። የለችም፣ ወደ ኮየፈች ሄዳለች እሷ አሉኝ። በቃ እሷን ሳላገኛት ቀረሁኝ። ተዛ ተመልሼ ሄጄ ነበር። ስማቸው ምንም አታውቅም? ስማቸውን አላውቃቸውም። አየህ እሷቸውን ሴትዮ ነበር በደንብ አጥብቆ መያዝ ነበረው። እንግዲህ 2006 ከሆነ አሁን ይሄ ጉዳይ 11 ዓመት ሆኖ ማለት ነው። ካገኘሃቸው እሳቸውን አለ ፈጣሪ ፈቅዶ በሕይወት ካሉና ይህንን ቪዲዮ ካዩ ሊነግሩህ ይገባ ነበር። የቱ ጋር የታሰቤት አካባቢ እንደሚኖር ቢነግሩህ ጥሩ ነው። እንግዲህ እዚህ ጋር አሁን እኔ የደረሰኝ መረጃ እንዳልኩ አንተ የእናትህ ስም አሚናት አህመድ ይባላል። አሰብ አረጋሽ ተብላ ነው የምትጠራው። አረጋሽ አህመድ ነው የምትባሉ አለ በ1975 ዓ ም ሐምሌ ወር ላይ እኔን ለመውለድ ወደ ኩታበር ደቡብ ወሎ ሄደች። ወደ ኩታበር ደቡብ ወሎ የመጣችው ከአሰብ አርግዛህ ነው ወደ ቤተሰቦች ጋር ለመውለድ እንጂ አንተ የተረገዝከው እርጉዝ የነበረችው አሰብ ነበረች አሰብ ላይ ስለዚህ እሷ ብቻውን ነው የመጣችው ወደዚህ እሷ ብቻውን መጣይ ያው ደወሎ ሩጋ የሚባለው ቦታ ላይ እዛ ወለደች ልዩ ቦታው ሩጋ ይባላል ስለዚህ አሁን አሰብ አባትህ ስሙ ማን ነው አሁን የሰማኸው ስም አባትህ አብደላ ብላ አብደላ እንግዲህ አሁን እዚህ ጋር ለእኔም የደረሰኝ መረጃ አባትህ አሰብ ውስጥ ድሬዳዋ ሆቴል የሚባል አካባቢ ልብስ ነጋዴ እንደነበር ነው። ልብስ ነጋዴ ነበር ብለውኛል። እነዚህኞቹ የሚያውቁት የእሷ ጓደኞች አለ። እዚህ አስንሸቱ የሚባል አለ። እሱ እና ሰየዋድም እና ጣይዋ ደም ትባላለች። በዚህ በጎን በኩል ማለት ነው። ይሄ ጣይዋ ደም ዘውዴ ተፈሪ፣ ዘውዴ ተፈሪ፣ አስንሸቱ እና ሰየዋድም ያቋታል እዛ። እነዚህ የእናት ጓደኞች ናቸው። ሩጋና ያሉት ሩጋ ናቸው ያሉት ስለዚህ አባት እዛ ድሬዳዋ አሰብ ውስጥ ድሬዳዋ የሚባል ድሬዳዋ ሆቴል ስር ልብስ ነጋዴ ነበር ብለዋል ብለው ነገር አሰብ ከፍተኛ አንድ ቀበሌ ዜሮ አምስት ከፍተኛ ሁለት ቀበሌ ዜሮ አራት ደብር ላይ ትኖር ነበረ። የምትኖረው እዛ ሰብ እያለች እናት ከፍተኛ አንድ ቀበሌ ዜሮ አምስት እና ከፍተኛ ሁለት ቀበሌ ዜሮ አራት አካባቢ ኖራለች። በኪራይ ስለሆነ ወደዛ ወደዚህ እያለች ኖራለች ኖራለች እና የጉራጌ ብሔረሰብ ተወላጅ ከሆኑ ሰዎች ጋር ነበር እና ስራ ትሰራ ነበር ነው ብለው የነገሩኝ እነዚህ ሰን ማለት ነው። አሁን እሱ ጋር የያዝከው ፎቶ እስቲ ፎቶ ቁጭ ቁጭ። አባትህ የለም እዚህ ስር፣ እሱ ጋር አባትህ የለም። አሁን ይሄ መሀለኛው ሰውዬ አላቀው። ተናቴ ጎን ያለው እናት በስተቀኝ ያለች ሆነች። እሱ አላ። ሌሎቹን ታውቃቸዋለህ? አስንሽቱን አውቀዋለሁ። ይህ አስንሸቱ የሚባለው ረዘም ያለው እና ያችኛዋ ደግሞ እነዚህ እናተ ጓደኞች ናቸው። ይሄ ፎቶ ዓመተ ምሕረት የለውም። ነሐሴ ወር 1975 በወለደች በ10 ቀን ማሞተች አሰብ ከፍተኛ አንድ ቀበሌ። ይህን ፎቶ ማን የሰጠህ? አስንሸቱ ነው። እሱ ሰውዬ አሁን በህይወት አለ? በህይወት አለ። እሱ አባትህን ያውቀዋል በመልክ አይ፣ በአባቴን አያውቀውም። ግን አሳይኝ እያልኳት እምቢ አለች። ነ ያለው ታች ጋር ንባባለት እዚህ ጋር አሳይኝ ምንድነው? ከጉራጌ ብሄረሰብ ተወላጆች ጋር ነበር የምትሰራው። ነፍሰ ጥሩና ሳያት ሰውዬውን አስተዋውቂም ብላት ፈርታ እምቢ ያለችኝ። 1975 አየ ፈርታ እምቢ ያለችው እንግዲህ ዝም ብላ በውጭ ተዋደው ቤተሰብ ሳይፈቅድ ስለወለደች ስላረገዘች ፈርታ ነው ማለት ነው። ከዛ ወደ አምሌ ወር ላይ ቀኗ ሲደርስ ወደ ኩታበር መጣች። ኩታበር ወረዳ መጣች። እንግዲህ ይህንንም ፎቶ ሲያይ አባትህ ይህን ቪዲዮ ወይም ፕሮግራም ካየ አሰብ አካባቢ የሚኖሩ ሰዎች እንዲነግሩት እሱም በአጋጣሚ ይህንን ፎቶ ካየ ሊለይ ስለሚችል፣ ማን ያውቃል? አሁን እሱም እየፈለገ ሊሆን ይችላል። ግን ያው ከአሁን በፊት ላይ እንደ እዛ እንደሰማሁት ወሬም አለ እዛው ደውሎ ውስጥ እንደሰማው እየፈለገው ነው የሚባለው ወሬም ሰምቻለሁ። እየፈለገው ነው ግን ሙቷል ብለው የሌሊ የመጀመሪያ ልጅ ስለሆንኩኝ እኔ የሌሊ ስለሆንኩኝ የመጀመሪያ ሀ ሲባል የመጀመሪያ ላይ እዛ ቤት ውስጥ ማለት ነው እና እየፈለገው ነው ሲባል ሞቷል ብለው ነው እነሱ እንትን ያሉት። መቶ ፈልጎ ነበረ እየፈለገ ነው የሚባል ወሬ ልጁ በሕይወት አለ የለም ብሎ ጠይቋለሁ። አባቴ ማለት ነው እና ግን እየፈለገው ነበረ ሲሉ አይ በሕይወት የለም በሉት ብለው አድሞ ጎረቤቱ በሙሉ አድሞ መለሱት። መልሰዋለሁ። በዚህ ሰዓት እንደዚህ አድርገዋል የሚባል ፎርሜሽን ሰምቻለሁ። ለምንድን ነው እንደዚህ ያደርጉት? ወደ ሰው ሀገር ዞብን ሄዳ ልጃችንን የልጃችንን ሽታ ምናምን ብለው፣ አየህ አሁን አሁን ስቃዩ ላንተ ተረፈ። እነሱ ያኔ ፈርተው ይህንን ማስተዋል ነበረባቸው። ስታድግ ልትሰማ እንደምትችል ስታድግ ልትጠይቅ እንደምትችል ማሰብ ነበረባቸው። አሁን የእነሱ መከልከል ዛሬ ለህመሙ ላንተ ተረፈ። መጥቶ አግኝቶህ አይቶ ቢሄድ ይችላል። በግድሉ ውሰድ አይልም ሰው ሀገር ላይ ወስጆ ልጃችን፣ የልጃችን ሽታ፣ የልጃችን እንትን ሰው ሀገር ላይ ወስጆ የወስጥብናል ብለው መልሰውታል። ሙቷልን፣ ልጁ ሙቷል ብለው ነው የመለሱት የሚባል ፎርሜሽን ሰምቻለሁ። እዛው ጎረቤት ውስጥ ማለት ነው። አባት እኮ ይፈልግህ ነበር፣ ግን እዚህ ጋ ሙቷል የሚል ፎርሜሽን ሰምቻለሁ። መጨረሻ ላይ ማለት ነው። አሁን ወደዚህ ወደ አዲስ አበባ ልመጣከል ፈልገዋለሁ ምናም በማለት እኔ በጣም አባቴን እዛው ማን ነው ሀሰብ ውስጥ ሂጅ ሀሰብ ጋ ሂጅ፣ እዛው እፈልጋለሁ ያልኩበት ሰዓት አለኝ። አባቴን ግዴታ አባቴን ማገኘት አለብኝ። አላአባቴ ይህን ያህል ጊዜ እኔ አባቴ ነው ብያኛውን ሰው አያቴን ጋር ነበር የኖርኩት። ግን አሁን እንደዚህ ሲሉኝ ብቸኝነት በቃ ነው የተሰማኝ። አባቴን ማገኘት አለብኝ ብዬ አያቶች አሉ። አሁንም አያቴ የሉ ሁለቱም፣ ሁለቱም የሉ። አሁን ደግሞ ብቻን ቀረ። ስለዚህ አክስቴ ብቻ ነው ያለች፣ አክስቴ ብቻ ነው ያለች እና ሰያው አደም የሚባል ያውቀዋል፣ ሁሉን ነገር ያቃ፣ ሰየው አደም የሚባል ግን እኔ ሀሰብ ህጂ። አሁን ኤርትራ ተከፍቷ ነበር፣ በባለፈው ጊዜ አመት ምርት ተከፍቷ ለሄድ ያለው ስ አትሄድም ብሎ ብዙ ጊዜ ይከልክሎኛል፣ ስልክ እየደወረ። ለምን እሱ ያለው ወደ ደቡብ ነው ያለው፣ ሰውየው ሰያው የሚባለው ደቡብ ለምንድን የከለከለህ እሱ አትሄድም እዛ ተህርክ በቃ ብዙ ችግር አለ ይይዙሃል ምን ይለውሃል አለኝ ሲለኝ እኔ አባቴ ማገኘት አለብኝ እህድ ያለሁ እሱ አይሄድም ብሎ በዛ ብዙ ጊዜ እየደወለ ያስተወይ ሰው አለሁን ያኛው ማለት ነው በደንብ ሚስጥሩን ያውቃል ማለት ነው እኮ ያኔ ደህና ጊዜ ነበር ልክ እንደተከፈተ ደርሰህ መተህ የተባለው አካባቢ ድሬዳዋ ሆቴል አካባቢ ሄደ እዚህ ጋር ከዚህ ቀደም ልብስ ይሰፋ የነበረ ሰው ብላይር በእድሜ የጠገብ ሰዎች ብጠይቅ ይነግሩህ ነበረ። እንደዛ ብዬ ነበር የጠየቅኩትና አይሆንም ብሎ ከለከለ። ያኛው ሰየዋል የሚባለው ማለት ነው። ስለዚህ እንግዲህ አሁን ይሄንን ፕሮግራም እዛ ኤርትራ ሆነው የሚሰሙ አሰብ አካባቢ ያሉ ሰዎች እንደ ስትመሳሰልባቸውም ሊነግሩት ከቻሉ የጠቁሙት ከቻሉ። ሰየው ነው። አሁን አንተ በምን አይነት ሁኔታ ውስጥ ነው ያለው? አሁን ትታር አለኛ። እውነትህን ነው። ልጆች አሉ? ልጆች አለኝ። አንድ ልጅ አለችኝ። ስንት አመቷ ነው? ሁለት አመቷ። አይ ደህና። ዛሬ ሰባት ሰባት ይሁን ይሁን። እንግዲህ እነሱም ነፍስ ሲያውቁ ይጠይቃሉ። አንዳንዴ አያታችን ምናምን ይላሉ። እስከዛው ደግሞ ፈጣሪ ያውቃል፣ ፈጣሪ ያውቃል። እስቲ ይህንን ቪዲዮ ሊመለከት ከቻለ ይህን ታሪክ የሚያውቁም ሰዎች ስለ አባትህም የሚያውቁ ሰዎች ንገራቸው የምትፈልገውን አባትህ እንዲያፋልጉ ለሱም ደግሞ ቀጥታ፣ ነገር ሀሰብ ላይ የምትኖረው አባቴ፣ እኔ ብቸኝነት፣ የአባት ስሜት፣ የአባት ምትል፣ የአባት ፍቅር ስላለኝ እባክ፣ አለህበት ቦታ፣ ባለህበት ቦታ እኔ አባትነትን ብቻ ነው ምፈልገው። አባቴ፣ እኔ ልጅህ ነኝ። ያረጋሽ እዛ ጀንትላ አረጋሽ አህመድ አረጋሽ አህመድ ትባላለች፣ ሀሰብ ውስጥ እና የእሷ ልጅ ነኝ እና አባቴን አባቴን እንፈልጋለሁ ብዬ የመጣሁት እዚህ ፕሮግራም ላይ። ግን አባቴ ወይ እባክህ ባለህበት ቦታ እኔ አባትነትን ብቻ ንፈልገው፣ እባክህ ሀሰብ ውስጥም ደግሞ ይህንን የምታውቁት ሁሉ እባካችሁ እንዲህ አባትነት ስሜት ሁላችሁም ፈልጉልኝ። ሁሉም ሰው መቼም በያ እንደ አባትነቱ እንደ ስሜቱ ያቃልና የአባት ፍቅር የአባት እንትል እንደ ምን ምላችሁ ፈልጉልኝ ብዬ እማጠናለሁ። ሸጋ እንግዲህ፣ ፈጣሪ ካንተ ጋር ይሁን። እግዚአብሔር ፈቅዶ ፍንጭ ካገኘን ሰየውኑ ደስ ይለናል። እንዳልከው አሁን አባትም ብቻ ሳይሆን የሚፈለገው፣ ይሄን ያህል ጊዜ መቼም ብቻውን አይቀመጥም፣ ያገባል፣ ይወልዳል አይደለም። ስለዚህ ወንድሞችም እህቶችም አሉ ማለት ነው። ወንድሞችም እህቶችም ይኖሩ ይችላሉ። አዎ እሱን ነው እኮ ምልህ አይደለም። የተለየ ነገር ከሌለ በስተቀር ይሄን ያህል ጊዜ አግብቶ ወልዶ ከብዶ ነው የሚኖረው አይደለ። ስለዚህ እህቶችም ወንድሞችም ሊኖሩ ይችላሉ። ደግሞ ወደ ውጭ መሄደውም ሊሆን ይችል ይሆናል። ከኤርትራ ደግሞ ብዙዎች በብዙ መልኩ በፖለቲካም፣ በሌላም በሌላም ደግሞ ስደት ይወጣሉ አይደለም እንደዛም ሆኖ ስደትም ወጥተው ከሆነ ይህንንም ቪዲዮ ይህንንም ታሪክ ከሰሙ ለእኛም እንዲደውሉ ለአንተም እንዲደውሉ በዚህ አጋጣሚ እናሳስባለን። ስለመጣህ በጣም አድርጌ ነው የማመሰግነው። ክበር፣ አይዞ በርታ። ተክታልሽ ከሆነ ሆነ ፈጣሪ ያለው ነው የሚፈቅደው አለ የፈጣሪ ፈቃድ ነው። ስለመጣህ በጣም ነው የማመሰግነው። አመሰግናለሁ። እናንተ ምኑርልኝ አክስትህንም እናመሰግናለን። ጎበዝ ነች። እናትህ እንድታገኝ እየረዳችህም ስለሆነ እሺ፣ በጣም ነው ማመሰግነው። በጣም እናመሰግናለን። እሺ፣ እሺ። አመሰግናለሁ።